አሳ ነባሪ ዘንዷ አወጣ ይላል ያገሬ ሰው ምነው ቢቀርብኝ ስኖሮ ጉድ ሆኜ ነበር አረ ዘንድሮ የማይሰማ ጉድ የለም። ይህንን ለመስማት እስከመጨረሻው አብራችን ቆዩ እንግዲህ የበሽታው ብዛት የስኳሩ የደም ብዛቱ የስትሮኩ የምኑ በአለም ላይ ያለውን በሽታ ስንሰማ ያስደነግጣል። እኔ ደግሞ ምን እንደገጠመኝ ምን እንዳደረግኩኝ አቤት! እስቲ እስከ መጨረሻ አብራችሁን ቆዩ። ከዛ በፊት ግን እስቲ እሳት ሳይነካው ሳናበስል በጥሬው እንዴት ምግብ መመገብ እንደምንችል በቀላሉ እዚህ ጋር አሁን የተጠቀምኩት ካሮት፣ ካሮትና የጥቅል ጎመን ወይም ደግሞ በእንግሊዘኛው ካቤጅ የሚባለውን አሁን ይህንን እንግዲህ ለመስራት ኮስሎ የሚባለውን በፍቅር ነው የምወደው። እናንተስ ኮስሎን አትወዱ? በቀላሉ ገንዘባችሁን ሴቭ፣ ጊዜያችሁን ሴቭ፣ ጉልበታችሁን ሴቭ ለማድረግ በቀላሉ በአጭር ሰዓት ውስጥ እንደዚህ ጥሬውን ሳናበስል እንዴት እንደምንመገብ እስቲ እዚህ ጋር አሁን እንደምታዩት የጥቅል ጎመኑን ወይም ደግሞ ካቤጁን በእንደዚህ መንገድ ከተፍኩት ማለት ነው። ማድቀቅም ድቅቅ ማድረግም ትችላላችሁ። ዋናው ፖይንት እሳት ላይ አንጥደው እሳት ሳይነካው ሳናበስለው እንዴት ነው የምንመገበው፣ እንዴትስ ለጤና እንደሚጠቅም ቫይታሚኑ፣ ሁሉ ነገሩን በቀላሉ እናገኛለን። ካቤጅ እንደምታውቁት ለብዙ በሽታ ለብዙ ጤና የሚጠቅም ነገር ነው። እንዲሁም ደግሞ ዳይትን፣ ክብደትን ለመቀነስ ጨምሮ ማለት ነው። እዚህ ጋር ካቤጁን እንደዚህ ከትፌዋለሁ። እናንተ ማድቀቅ ትችላላችሁ። ካሮቱንም እንደዚህ ከትፌ አዘጋጅቼዋለሁ። አሁን እንደዚህ ካሮቱንና ካቤጁን ከከተፈን በኋላ ቀይ ሽንኩርት ግማሽ ቀይ ሽንኩርት እጨምርበታለሁ። ለቴስት ማለት ነው እንዲያጣፍጥበት። አሁን የተጠቀምኩት ይህንን የምታውቅ ቀይ ሽንኩርት ነው። ጎረድ ጎረድ አርጋችሁ ወይም አድቀቃችሁ መጨመር ኮስሎ የተዘጋጀውን ስትገዙ አንድ ሲኒ የምታክል ኮስሎ ሶስት ፓውንድ ነው እዚህ እንግሊዝ የምንገዛው። እንዴት ውድ እንደሆነ ግን፣ ይህንን ገንዘባችንን ሴብ ለማድረግ ጊዜያችንን ሴብ ለማድረግ እንዲሁም ለጤንነታችን፣ እንዲሁም ጊዜን የሚቆጥብ ማለት ነው። አሁን እዚህ ጋር እንግዲህ ለየት ባለ መንገድ ነው የምሰራው። እዚ ጋር የምታዩት ሰሊጥ ሰሊጥ ነጩን ሰሊጥ የሚጠቀምኩት ብራውኑንም ሰሊጥ ማዘጋጀት ትችላላችሁ። ነጩን ሰሊጥ አመሳ መሳ አድርገዋለሁ። ሰሊጥ እንደምታውቁት ዘይትነት ቅባትነት ያለው የእህል ዘር ነው እና እንደዚህ ወተት ቅቤ መጠቀም ሳትፈልጉ ስትቀሩ ሰሊጥን መተካት ትችላላችሁ። ተልባና ሰሊጥ በዘይትነታቸው የታወቀ ነው። አሞቅ ሞቅ አርጌ ከጨረስኩ በኋላ እንደዚህ ድቅቅ አርጌ ፈጭቸዋለሁኝ። አሁን እንግዲህ ይህንን ካቤጁን እና ካሮቱን እንዴት የማዘጋጅበትን ውህድ ነው የምሰራው። አሁን ወደ አራት አምስት ሾርባ ማንኪያ የሚሆን ሰሊጤን ጨምሬ እዚህ ጋር እንደምታዩት ልቅቅ ብሎ ላም ብሎ እንደ ቅባት ነገር ይታያል። በመቀጠል ኮኮናት ሚል ከተጠቅም ያለው እናንተ እርጎ ወተት መጠቀም ትችላላችሁ። በጾም ጊዜ መጀመሪያ የማሳያችሁ በጾም ጊዜ የምናዘጋጀው ነው። ሶስት የሾርባ ማንኪያ የሚሆን ኦሊቭ ኦይል፣ ጨው፣ ቆንዶ በርበሬ፣ ነጭ ሽንኩርት የተፈጨ እንዲሁም ደግሞ የምትፈልጉትን ማጣፈጫ ቅመሞችን እናንተ ማካተት ትችላላችሁ። አሁን እነዚህን የጨመርኳቸው ጨውም ጨምሬአለሁ፣ እንዲሁም ደግሞ ይህንን በርበሬ ሽርክቱን በርበሬ ጨምሬአለሁ። ሚጥ ሚጣን መጠቀም ይቻላል፣ በርበሬን መጠቀም ይቻላል። ነጭ ሽንኩርቱን እንደዚህ ጭቅጭቅ አድርጌ ፍሬሹን ጨምሬ ያለው ቴስቲ እና ጣፋጭ ያደርግልናል ማለት ነው። አሁን ይህንን ጨምሬ አንድ ላይ በደንብ አድርጌ እደባለቀዋለሁ። ይሄ እንግዲህ እንደነገርኳችሁ ለጾም ጊዜ ወተትን ወይም እርጎን ወይም ደግሞ የወተት ነገሮችን በማንጠቀምበት ጊዜ የሚጠቅመን ዘዴ ነው። ሰሊጥን በዚህ መንገድ አዘጋጅተን መደባለቅ እንችላለን ማለት ነው። በደንብ አድርገን ሚክስ እናደርገዋለን። ሎሚ ሎሚ ግማሽ ሎሚ ተጠቅም ያለውን ሎሚውን በጣም ያጣብቅልናል። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ የወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትትና ጠይቃለሁ። ሀሳብ አስተያየታችሁን ደግሞ በኮመንት ስር ያስቀምጡልን። አሁን በደንብ እንደዚህ ከደባለቅ ነው በኋላ ኮስሎውን እና ካሮቱን ሎሚ ደግሜ ጨምሬበታል ወደ አንድ ሎሚ የተጠቀምኩት ማለት ነው። አሁን እንደምታዩት እንግዲህ ኮስሎውን ሽንኩርቱን፣ እና ካሮቱን አንድ ላይ በመጀመሪያ ደባልቀዋለሁ። ከደባለቁ በኋላ ያንን ያዘጋጀውትን ውህድ ጨምርና በደንብ አድርገን እናደባልቀዋል። ይሄ ለጾም ጊዜ የምንጠቀመው ለጹዋኖች የሚሆን የኮስሎ አዘገጃጀት ነው። ጾም ለማይጾሙ ሰው ደግሞ በዚህ ላይ ማይኒዝን ትጨምሩበት። ማይኒዝ ወይም ደግሞ እርጎ ወይም ደግሞ ፉል ክሬም እርጎ አለ ቅባት የበዛበት እርጎን ተባልቃችሁ ብትመገቡት። የምን የሚሸጠውን የሚሸጠው ኮስሎ ምን ያደርጋል? አሁን ይሄ እንግዲህ በቀላሉ ካቤጁን የገዛሁት አንድ ብር ከአምሳ ካሮቱንም አንድ ብር ከአምሳ በሶስት ብር አንድ ሳህን ሙሉ ለአንድ ሳምንት የሚሆነኝን ኮስሎ አዘጋጀው ማለት ነው። እንደዚህ አዘጋጅታችሁ ፍሪጃችሁ ውስጥ አስቀምጣችሁ ሳምንት ሙሉ ኮስሎ ለአይነት እያወጣችሁ ትመገባላችሁ አንድ ጊዜያችሁን ገንዘባችሁን ቆጠባችሁ ማለት አሁን እዚህ ጋር የምታዩት ማይኒስ ነው የጨመርኩት ማይኒስ ለጾም ለማይፈልጉ ጾም ለሌለባቸው ሰዎች ማይኒስ እንደባልቃችሁ እንደዚህ በማይኒስ አጣፍጣችሁ ደግሞ መመገብ ይቻላል ለአንድ ሳምንት በንጹህ እቃ ውስጥ አርጋችሁ አንድ ሳምንት ፍሪጅ ማስቀመጥ ይቻላል በዚህ ዘዴ ኮስቱን በቤታችን በቀላል ዋጋ እንዲሁ በጤናማ መንገድ መመገብ እንችላለን ማለት ነው እንደምትወዱት በጣም እርግጠኛ ነኝ እዚህ ጋር እንግዲህ ደግሞ የምታዩት ባለፈው የሰራሁት አፕል ሳይደር ቬኔገር አሁን ይሄኛው ሶስተኛ ሳምንቱ ማለት ነው እንግዲህ እያሳየኋችሁ ነው አብረን እያየን አፕል ሳይደር ቬኔገሬን እስከሚጣራ አንድ ወር እስከሚሆነው እያየን ነው ሶስተኛ ሳምንት ነው ስንቶቻችሁ አዘጋጅታችኋል ኢትዮጵያ ያላችሁ አፕል ሳይደር ቬኔገርን በውድ በውድ እንዲሁም ደግሞ ንጹሕ አፕል ሳይደር ለማታገኙ ሰዎች ይህ ዘዴ ይጠቅማችኋል። አሁን ሶስተኛ ሳምንት በጥብጬ ደባልቄ እንደገና አስቀምጠዋለው። አራተኛ ከለሩ ሁሉ ጠቆ ታውታላችሁ። አፕሉ ራሱ ሙሉን ተቀይሯል፣ ጁሱም ተቀይሯል ማለት ነው። እዚህ ጋር የምታወድ ደግሞ ፎሰሊያ ፎሰሊያን ስትጠ ቀሙ ቅባት በጣም አታብዙ። ሁሰ እንደዚህ ድፍኑን ጭን ጨው ጨምራችሁ በውሃ ብቻ መቀቀል። ይሄ ለእንደኔ አይነቱ ከአርባ ዓመት ላለን ሰዎች በጣም የሚጠቅም ጤናማ አዘገጃጀት ነው። በዘይት በሽንኩርት ግዴታ መጠበስ የለበትም። በዚህ ዘዴ አዘጋጅታችሁ እንዴት እንደሚጣፍጥ አዘጋጅተን ለአይነት ከአሳ ጋር ከዶሮ ጋር አሁን እዚህ ጋር የምታዩት ከዶሮ ስጋ ጋር ከተጠበሰ የዶሮ ስጋ ጋር ለልጆቼ እንደዚህ ያዘጋጀሁላቸው ማለት ነው። እና ፎሰሊያውም እንደዚህ እንዲሁም ደግሞ ኮስሎውን ደግሞ እንደዚህ ከጎን ታደርጉትና ጤናማ ምግብ እንደዚህ በቀላሉ ለቤታችን እንመገባለን ማለት ነው ወገኖቼ። የሚጠቅም የሚጠቅም ነገር ነው። ዶሮም ጤና ነው። የፍሌ ዶሮ ነው። እንደገና ደግሞ ካቤጁም ካቤጅና ካቤጅ እና ካሮት ነው። እንዲሁም ደግሞ ግሪኑም ደግሞ ፎሰሊያውም ደግሞ በጣም ለጤና የሚጠቅመን ኢቭን ለኮላሊት እንዲሁም ለብዙ ጤና የሚጠቅም ነገር ነው። ፎሰሊያ ያለ ዘይት እንዲሁ ስቲም አርጋችሁ ፎሰሊያን ተጠቀሙ። ካቤጅ እና ካሮትን እንዲህ ጤናማ መንገድ አርጋችሁ በሰሊጥ በጾም ጊዜ በሰሊጥ እና በኦሊቭ ኦይል እንደዚህ ኮስቶን አዘጋጅተን መመገብ እንችላለን። እንዲሁም ደግሞ ለአይነት እንጀራ ራሱ ከወጥ ጋር እዚ ጋር እንደምታውቁት እኔ በእንጀራ ከምስር ወጥ፣ ከሽሮ ከጎመን ጋር እንዲሁም ፎሰሊያውን ደግሞ እንደ ቃሪያ ዘይት ሳይበዛበት ድፍኑን እንደ ቃሪያ መመገብ እንችላለን ማለት ነው። ይህ ምንድነው አንድ ቅባታችንን ቀነስን ጤናማ ምግቦችን በዘዴ ተመገብን። አሁን እዚህ ጋር የምታውቁት እንጀራ ቁርጥ አንድ ቁርጥ ነው የተጠቀምኩት። አትክልቱ ራሱ ሆዳችሁን ይሞላዋል ያጠግበናል። እና እንደዚህ በቤታችን ጤናማ ምግቦችን እየተመገብን ወገኖቼ ጤናችንን እንጠብቅላለው። አሁን ዘመኑ የስኳር በሽተኛ፣ የደንብዛት በሽተኛ፣ ኮሎስትሮሉ እምብቅ ሰው ሁሉ የሚያወራላችሁ የጤና ጉዳይ ነው በቃ እኔ የማይጽፉልኝ የበሽታን የበሽታ አንዳንዱን በሽታ ስም እንደውም አላቀውም። አዳዲስ በሽታዎችም ተፈጥረዋል ማላቃቸው ስሞችንም እየሰማሁ ነው። እና እባካችሁ በተቻለ መንገድ እንደዚህ ጤናማ በሆነ መንገድ ራሳችን እየጠበቅን እንዲያበላላችንን እስታይል እየቀየርን መኖር እና እድሜ ማርዘብ ይቻላል። ከእግዚአብሔር ጋር እኔ ከእግዚአብሔር ጋር ነው እግዚአብሔር ራሱ እድሜ ሲሰጥ ነው። ግን እኛ ደግሞ እሱ ካረዳ እኛ ካረዳ ነው። እኛ እንደፈለገን ሆነን እግዚአብሔር ሊረዳን አይችልም። እና ራሳችን እንደዚህ እንርዳል አላለው እዚህ ጋር ደንጉ የምታወት እንግዲህ፣ ካልቀበጡ ካልዘለሉ አይሰበሩ፣ አሳ ጉርጓሪ ዘንዶ ወጣ የሚባለው ሳይቸግረኝ ስኳር ስኳርሽ ከፍ ብሏል ቢለኝ ዶክተሩ እኔ ቤቴ ለምንድን ነው ቼክ ማላረገው ብዬ የስኳር መለኪያውን ገዛሁላችሁ። ገዝቻም ጥቼ በቀን ሶስት ጊዜ ደሜን ጦቅ እያደረኩኝ ጥቅ እያደረኩኝ ሶስት ጊዜ በቀን እየተለካው አንዴ ቁጥር ወደ ላይ ይወጣል፣ አንዴ ቁጥር ወደ ታች ይወጣል። ለካ የሚለካው ሰዓት አለው፣ ምግብ ከመብላታችሁ በፊት ምንም፣ ምግብ ከበላችሁ በኋላ። እኔ ደግሞ እንደ ደም ብዛት መለኪያው መስሎኝ አገኘው ሰዓት እየተነሳው ለምን ስኳር እንጨት ካላረግም ብዬ ይኸው ጉድ ልሆን ነበረ። በታው ይሁን እንግዲህ። ይሄ መሳሪያ መቼም ከአርባ ዓመት በላይ የሆናችሁ ይሄ መሳሪያ በቤታችን የማይኖር ሰው ያለ አይመስለኝ ይሄ በጣም አስፈላጊ ሶስቱ ደም ብዛት ደም ግፊት መለኪያ፣ የስኳር መለኪያ እንዲሁም ደግሞ የወገብ ማከኪያ እንጨቱ፣ አሁን ያሳየኋችሁ እንጨት ቅድም የወገብ ማከኪያ እንጨት ይሄ ለእኛም ለእኛ በጣም ፍቱን አስፈላጊ ነገር በመሆኑ ይው እነዚህ እነዚህ ከቤታችን የማይጠፉ ነገሮች ብያቸዋለሁ። እንደ ሜካፕ ሜካፕ እንደምንገዛው ቅባት እንደምንገዛው ይሄ በቤታችን መገኘት ያለበት አስፈላጊ ነገሮች ሶስቱ። ሌላው ደግሞ መነጽር የአይን መነጽር ኮምፒውተር ላይ ሞባይል ላይ ስትሆኑ ግዴታ መነጽሮችን እንደዚህ መጠቀም አለብን። በጣም አስፈላጊ አስፈላጊ ነገር ነው። የዓይናችንን ጤንነትን መጠበቅ አለብን። ይህ ቪዲዮ እንደምትወዱት በጣም እርግጠኛ ነኝ። ብዙ ነገር ተማርንበት እንደኔ እቃ ቀንበር ላልን እህቶቼ፣ ወንድሞቼ በጣም ጠቃሚ ቪዲዮ ነው እና ላይክ ማድረግን አይርሱ። ቪዲዮውን ላይክ አድርጉት። ይህ የምታዩት እንግዲህ የወገብ ማከኪያ ነው። እንግዲህ እኛ ድሮ አያቶቻችን እንደዚህ ወገብ ማከኪያ ነበራቸው። አሁን እኛም እንግዲህ ወገብ ማከኪያችንን፣ እንዲሁም ደግሞ የስኳር መለኪያችንን የደም ግፊት መለኪያችንን ደስተን በጊዜ እናዘጋጅላለሁኝ። ይህ እንግዲህ እናንተ ቤትም አይጠፋም። ስንቶቻችሁ ቤት አለ ይሄ ሞኒተር? ስንቶቻችሁ ውስጥ በምን አይነት መሞስጠን ያላችሁት ምን አይነት በሽታ ሳል ገጥሟችኋል? እስቲ በኮመንት ጻፉልን ለሌሎችም መማሪያ ይሆናል። በኮመንት ውስጥ አስቀምጡልን። ይህም ቪዲዮ ደግሞ ላይክ አድርጉት። ላይክ ስታደርጉት ለሌሎች ተደራሽነት ይኖረዋል ማለት ነው። እዚህ ጋር የምታዩት ካልሽየም፣ ቫይታሚን ዲ እና ማግኔዚየም ደግሞ በጣም ያስፈልጋል። ደማችሁን ቼክ ካደረጋችሁ በኋላ እነዚህም ቫይታሚኖች ኦሜጋ ፊሽ ኦይልንም አንዳንድ መውሰድ ይጠቅማል ትላለውኝ። ይሄ ቪዲዮ እንደወደዳችሁት እርግጠኛ ነኝ። እንግዲህ እዚህ ጋር ደግሞ ማሳያችሁ ለዘመኑ ወረርሽኝ ሎሚና ነጭ ሽንኩርት እንደምታውቁት እንግዲህ ዶክተሮች ብልናቸዋል። ሎሚ የማይጠራበት ቦታ የለ። ነጭ ሽንኩርትም እንደዛ የዘመኑ ወረርሽኝና ለሳል፣ ለሳይነስ፣ ለጉንፋን የሚሆናችሁን እንደዚህ በቤታችሁ በቀላሉ ነጭ ሽንኩርትና ሎሚ እንዴት እንደምታዘጋጁው እዚህ ጋር እንደምጠጡ አንድ ነጭ ፍሬ ነጭ ሽንኩርትን ጥቅጥቅ አርጌ ወቅጠዋለሁኝ። ይሄ በጣም ለብዙዎች መፍትሄ ይሰጠ። በቤታችሁ ጉንፋን ሲይዛችሁ ሐኪም ወይም ታብሌት ሌላ መድኃኒት ከመውሰድ እነዚህን ነገሮች በቤታችን ይሄ እኔ ከአያቴ ማስታወሻ ውስጥ የወጣ የመድኃኒት አይነት ነው። በድሮ ጊዜ እንግዲህ በእነዚህ ነገሮች ነው ሆስፒታል ሳይሄዱ ሐኪም ሳያቸው የሚድኑት ማለት ነው። ግማሽ ሎሚ ጨመርኩበት ከአንድ ነጭ ሽንኩርት ጋር በደንብ አርገን ከደባለቅ ነው በኋላ እንግዲህ ጭምቅ አርጋችሁ ሽንኩርቱን ለየታችሁ ጁሱን ማታ በሾርባ ማንኪያ አንድ ባ አርጋችሁ መተኛት ይሄ በጣም ፍቱን ፍቱን ለ ለንፋስ እንዲሁም ለሳል ለጉንፋን በጣም የሚጠቅም የሽንኩርት እና የሎሚ ጁስ ነው። ማታ ከመተኛታችሁ በፊት ዋጥ አርጋችሁ መተኛት። ስሜቱም ሲሰማችሁ፣ ጉንፋን መምጣቱን ስሜት ስታውቁ ይሄን ብትወስዱ ጥሩ ነው ብዬ አስባለሁኝ። በዚህ ቪዲዮ እንደተደሰታችሁ በጣም በጣም እርግጠኛ ነኝ። ውድድ ነው የማደርጋችሁ። አሁን ይህንን ሎሚ እና ነጭ ሽንኩርት ደግሞ ስትጠቀሙ ፍሬሽ ነው መሆን ያለበት ፍሬሽ ፍሬሹን እያዘጋጃችሁ ነው መጠቀም ያለባችሁ። በተረፈ እንግዲህ እኔ በዛሬው ቀን እንደዚህ አድርጌ ከቤተሰቤ ጋር ምሳችንን ተጠቅመናል። እንደነገርኳችሁ በሳምንት አንድ ቀን አንድ የምሳ ቪዲዮ አመጣላችኋለሁ። የተባረከ ጊዜ ይሁንልን። መልካም ጊዜ